ወይ ብሩኬ ወይ ብራችን ወይ ብራችን ወይ ቅናቲንግ ቅናቲንግ ቅናቲንግ ቅናቲንግ ይላል። እዚህ ጋራ በጣም ነው የቀናው ብሩኬ። ትላንትና እንግዲህ አይታችኋል ብሩኬ እሳት ጭሮ እሳት ጎርሶ፣ እንዴት ሰንያለሁ እንዴት ከሌላ ወንድ እንዴት ትጎርሻለሽ? ባጎረሰበት እጁ ይሰበር። እናንተ ምን አይነት እርግማን ነው ይሄ? ያጎረሰበት እጁ ይሰበር አለን። በጣም ነው የገረመኝ። ማንተ ዛሬ መሰላችሁ ዴዚና አሌክስ ቲክቶክ ላይ ታውቋቸዋላችሁ አለ አይደለ? እነሱ ሁለቱ ባሁን ሰዓት ቀውጥ ሆነው ቲክቶክ በነሱ ሰበም ማለት ነው፣ አውቃላችሁ። አንዱ ሚሳም ሚሳም ጊፍት ሰጣት ለዴዚ ማለት ነው። አሌክስ ምን አለ እንዶ በሰጠህበት እጅ እጅ ይሰበራል አለ። የሰጠህበት እጅ ይሰበራል። ብሩኬም ያጎረስክበት እጅ ይሰበር አቤት ወንዶች፣ የቅላታቸው ግን እኮ ትለያላችሁ ስትቀኑ ማለት ነው። በጣም ነው ይገርምኝ። እሱ የሁለቱ ወንዶች ተመሳሰለብኝ ነግራቸው፣ ያም እጅ ያጎረስክበት እጅ ይሰበራለ፣ ያም ደግሞ ጊፍት ሰጣበት እጅ ይሰበራለ። እና በጣም ገርሞኝ ነው ቤተሰብ ነገር ይነገርኳችሁ ማለት ነው። እና ውዶቼ፣ እኔ ግን ሲመስለኝ ሲመስለኝ ይሄ ነገር ተልኮስ ቢኖር ብሩኬ መጀመሪያ ተረጋግቶ ሁሉን ነገር ማወቅ አለበት፣ ማጣራት አለበት። ተልኮስ ቢሆን እነሱን ለማጣላት በጣም ብዙ ሰዎች ይጣጠራሉ። በጣም ብዙ ሰዎች፣ ቅርብ ወዳጅ የሆኑ እነሱን ለማጥፋት፣ እነሱ እንዲለያዩ ብዙ ብዙ ነገር ይደረጋል። ቤተሰብ ይሄን ነገር ቁጭ ብሎ መጀመሪያ እሱ አንድ ረስታ አድርጎ ያጎረሳት ለምን እንደተጠጋት ለሀይሚ ሳይነግራት እሱ እንዴት ነው ማጥናት ነበረበት። ያለች ከየት መጣ ወዴት መጣ ከምን ሊመጣ ቻለ? እንግዲህ ቤተሰብ ካልሆነ ምን ካልሆነ፣ እንዴት እዚህ ሰርግ ላይ ሊገኝ ቻለ? እንግዲህ አላውቅም፣ ሰርግ ላይ ማን መጣ ማን ቀረ ብለን የምናውቀው ነገር የለም። በሰርግ ላይ ቀውጢ ስለሆነ ምንም የምታዩት ነገር የለም። ግን ይሄ ልጅ ማንም ሰው ከሆነ እነዛም ጓደኞቿ ጋር ብላ ነበር፣ አያውቁም እነሱ፣ ምናሰንም አያውቁትም። ይሄ ልጅ ከየት መጣ መጠራጠር ነበረበት። ቡሩኬ እሷ ራሱ ሀይሚ መጠራጠር ነበረባት። ምንድን ነው ሁሌ የዋህነት የለም። ባለፈው የዋህነቷ ብዙ ነገር ደርሶባታል። አሁንም የዋህነት የለም ቤተሰብ ይሄ ነገር ተልኮስ ቢሆን ይሄን ነገር ሳይጣሉ በአሁኑ ሰዓት ሳይጣሉ አይቶ ተነጋግረው እንደው ይህን ነገር ቢያጣሩ ጥሩ ይመስለኛል። ሁለተኛ ነገር ደግሞ እግዚአብሔር ይመስገን ይሄ ነገር ቡታጅራ መሆኑ ቡታጅራ መሆኑ ጥሩ ነው እንግዲህ እሙሽዬ ገብተሽ እንግዲህ ማስታረቅ አለበት እንግዲህ ሙሽዬ ታስታርቃቸዋለች እርግጠኛ ነኝ ዛሬ ታርቆም ሊመጡ ይችላል ለምን ሙሽዬ ብዙ ጊዜ መክራቸዋለች እሷ ፊት ለፊት መቼም ተጣልተው ተኮራርፎ እንድታያቸው አይፈልጉም ካላስመሰሉ በስተቀር እንግዲህ አልተጣለም ተባብሮ ካላስመሰሉ በስተቀር እንግዲህ እሙሽዬ ፊት ይሄ ነገር መዘጋት አለበት አዲስ አበባ ሳይመጣብን እዚህ እዚህ ከመጣ የበለጠ ቀውጢ ስለሚሆን፣ ቤተሰብ ሙሽዬ ባክሽን፣ ይሄ እነ ቡሩኬና ኀይሚን እነዚህ ጠጋ ጥግብ ያሉት ልጆች ጆሮዋችሁን ቆንጥጠሽ አስታርቂልን ነው የምንለው። እንግዲህ ሙሽ መሀል ላይ ትገባለች። እርግጠኛ ነኝ። ማን ነው ወንድምዮ፣ ትናንትና ወንድምዮ ለምን ደበረህ ምናምን እያለው ነበረ። ለሙሽዬማ ወንድምዮ ይነግራል። እርግጠኛ ነኝ፣ ነግሮት እንዲታረቁ ያደርጋል። እና ቅናት እንግዲህ ያው እኔ ያው ቡሩኬ ቀና በጣም ቀንቷል። ደስ ይላል። ቅናቱ እኔ የነሱ የእሱ እሷ ላይ ሲቀረ ደስ ነው የሚለኝ። ቤተሰብ በነገራችን ላይ ቅናታቸው እራሱ ደስ ይላል። የሆነ ደስ የሚል ነገር ሲያወሩት ትናንትና ላያቸው ደሳለኝ ከሷ ጋራ ስጫወት ስናወራ ናኒና ንናንና ይሄ ደነ ብሎ ልኮ ማደርጋቸው ስወዳቸው ማርያምን ስወዳቸው ወይ ማርያምን ወዳቸዋለሁ በጣም እና ደግሞ ምናላችሁ፣ አንዳንድ ወሬ ደግሞ እየተናፈሰ ነው ያለው። እንተ እየጨፈርክ አደለ እንዴ? እሷ ስጨፍር ነው እንዴ የሚታይ እንዴ? እሱ እኮ ያለው እኮ ምንድን ያለው፣ ከማታቂ ሰው ጋር ለምን ትጎርሻለሽ? ከማታቂ ሰው ጋር ለምን ትጨፍር ያለሽ፣ ከማታቂ ሰው ጋር ለምን ታወር ያለሽ። የሚያስጠላ ሚያስጠላ ነገሮችን እያየው ነበረ። ከጓደኞች ጋር ጨፈርሽ ለምን ጨፈርሽ አላት። እንዴ ለምን ከማታቂ ሰው ጋር ትጨፍር ያለች ለምን ጎረሽ ነው፣ ይሄ ነው እሱ ንግግር እንጂ ለምን ጨፈርሽ አላላትም። ከጓደኞቿ ጋር ተነስታ ብትጨፍር ምንም ችግር የለው፣ ምንም አይናገራትም። ደግሞ በወንድሙ ሰርግ ቀላል ይጨፍራል። ለምን አይጨፍርም? በድብና ርጎና የሚጨፍሩ ለአንዳንዶቻችሁ ይሄን መልስ መልስላችሁ ማለት ነው። ይጨፍራል እንዴ ጉድ እኮ ነው፣ ላይጨፍር ነው እንዴ ይጨፍራል፣ በደንብ አድርጎ ቤተሰብ። ስለዚህ ባካችሁን ዘነግም ትናገሩ ሰዎች አታውሩ እንደዚህ ደግሞ ትናንትና ሀይሚንም እኔ አላዩዋትም እግዚአብሔርን ካሜራ ላይ አላዩዋትም ብዙም ደግሞ በጣም ያሳፍር ነገር ካሜራ ማኖቹ ካሜራ የሚቀርጹ ጠቅላላ ሙሽራውን ብሩኬ ላይ ብቻ ነው እንዴ እኔ በጣም ሸሚያዘኝ ብሩኬ ሁሉም ብሩኬ ብቻ ነበር ሲቀርጹ የነበረው እንዴ ሙሽሮች አይቀረጹም እንዴ ምንድን ነው ብሩኬ ላይ ብቻ እንዳለ ካሜራ አንድ ታዋቂ ሰው ከሆነ በ ታዋቂ ሰው ላይ ብቻ ነው አደለ ካሜራ የሚደቅነው ሙሽራው እኮ ምንም ሊቀረጽም አልቻለም በደንብ እንኳን አላሳዩንም ሙሽራውን ብሩኬ ሲጨፍር ብሩኬ ደስል ሲያጎርስ፣ ምን ሲል ደግሞ። ሙሽሪቷ ለምንድን ነው ከብሩኬ ግጅ ያልጎረሰችው? በጣም ነው የተናደድኩት። ለምንድን ነው ያልጎረሰችው? ግን ምን ታይቷት ነው ያልጎረሰችው? አምቶ ሊያጎርሳስል ማለት መጀመሪያ ልጎርሳለች ነው መለሰችው። ትንሽ ብስጭት አደረገኝ ሳየው። ለምን እንዴ ወንድም አለም እኮ ነው ተነስቶ ያጎረሰው። ግዴታ መጉረስ ነበረበት። የፈለገ አፏ ላይ ነፍ እንጀራም ቢኖር ማለት ነው። እና ትንሽ እሱ ነገር ቅር አሰኝቶኛል እኔም ማለት ነው። እና እባካችሁ ምንም ችግር አይፈጠርም፣ እሙሽ እያለች ምንም ነገር የሚፈጠር ነገር የለም። ተረጋጉ። ካምዳውን ካምዳውን ካምዳውን፣ ዚሶኬ ዚሶኬ እያላችሁ ቪዲዮ በደንብ አድርጋችሁ ላይክ ላይክ አድርጉ። ላይክ ላይክ አድርጉ። ና ዝም ብለን እንደመጣልን አናውራ። አንዳንድ ደግሞ ኬር ነገር እንዲመጣ እናስብበት። በአራቱ ልጆች ይዣችኋለሁ፣ በአራቱ ልጆች ይዣችኋለሁ። ማይሆን ነገር አናውራ። ባና ባህሚና በቡሩኬ በቃ ይታረቃሉ፣ ይመጣሉ። ቡሩኬ ቀንቶ ነው። ምን ይደረግ? ፍቅር ነው፣ ፎንቃ ነው። ፎንቃ ሲገባ እንዲህ ነው የሚያደርገው። አዳሜ ለቪዲዮ ነው። ብሩኬ ብሩኬ የሚፈልጋት ሀይሚን ነው ለቪዲዮ ነው የሚፈልጋት ብሩኬ ሀይሚን። ለቪዲዮ እንዳልሆነም አሳያችሁ እኮ፣ ትላንትና አሳያችሁ። አዳሜ ለቪዲዮ እንደማይፈልጋት አሳያችሁ እኮ። ምን ያህል ግብግብ እንዳለ ላበላብ እስከሚል እስከሚያለቅስ ድረስ እኮ አያችሁ እኮ። እንደዚህ ነው ገብቷቸዋል። ለሌላ ጊዜ ዝም ብለን አናውራ ቶክቶክ አናው ደግሞ ከእናትየው አጠገብ ነበረ ዱቅ ያለችው ሀይሚዬ ከእናትየው አጠገብ ቁጭ አርጋት እ ሶስቱ አማቾች ሴቶቹ ፏ ብሎ ደመቅ ብሎ ሸብረቅ ብሎ ከማዘራቸው ነበር ቁጭ ያሉት ማለት ነው። ስለዚህ ባካችሁ ካም ዳወን ካም ዳውን ብያቸዋለሁ። ባይ ላይ ካርጉ